ለካ አንቀ ልጇን አንቃ ገደለች ልጇን እንዲ ያደረገች የሚባለው እዛ ድባቴ ውስጥ ሆና ነው ማለት ነው ስነሳ አጠገቤ ልጄ ነው ያለው ባህሌም የለም ቤቱ ባዶ ነው ለሶስት ቀን ጡት ማጥባት ጡቴ ይወርድብኛል የምትል ሴት ተፈጥራለች እ ጡት ለማን ጡት ለልጅ ነው የተፈጠረው ቀጣዩን ቀጣይ እኮ የሆንሽው ልጅ በመፍጠር ውስጥ ነው ልጅ ለሱ ስትሰጪ ነው አላጠባም የሚል ሰው ዘመንን የሚሉ ሴቶች እዛ ላይ ደርሰዋል። እኔ አፍራለሁ በማጥባት እየቻሉ በማያጠቡ ሴቶች እኔ አፍራለሁ። ሰላም ሰላም፣ የሀገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ፣ ያዝናናሉ፣ እንዲሁም ቁም ነገር ያስይዛሉ ብዬ አመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ስብሰባ አድርገሽ የምትቻለው አብረን ፈታ ዝናናለን ማለት ነው ለዚህ ቻናል አዲስ የሆናችሁ ቻናል ሰብስክራይብ በማድረግ እንዲሁ ሜን ቪዲዮ ላይክ አድርጋችሁ ቪዲዮ እንድትጀምሩት በአክብሮት እየጋበዝኩኝ ወደ ቪዲዮቹ እናልፋለን ማለት ነው።

በቶታል ምን አለ፣ በቶታል እናትሽን ሱስ ቁራል የተኝቷል እና አውጣን ተዚሉት በፌሮ ይማጣል። ደፋር መሆን ብቻ ነው ዱቃታ ያሰል። የሚገርመው የአራስ ቤት ድባቴ ወይ ዲፕሬሽን የሚሉት ነገር የወለዱ ሴቶችን እንዳለ ጠይቃለሁ። እኔ አላቀው ምን ያደርጋል እንዴት ያደርጋል ምናምን እና እንዴ ልጆችን እስከ መጥላት ያደርሳል። ልጆቹን ይሄ በቃ ለካ አንቀ ልጇን አንቃ ገደለች ልጇን እንዲህ ያደረገች የሚባለው እዛ እዛ ድባቴ ውስጥ ሆና ነው ማለት ነው። ባሎች ለዚህ ደግሞ ትልቁን አስተዋጽኦ ከሷ ከሴቷ በዘለለም ወንዶቹ እንደ ወንድ ምን አይነት አስተዋጽኦ እያደረጉ ነው? ግን በዋናነት ሴቶቹ መጠንከር አለባቸው። እሷ ተነሳሽነት ነው የሷ ተነሳሽነት የሷ ጥንካሬ አንድ የሰማሁት ታሪክ አለ። ሰርጀሪ ስትደረግ ይሄ የሰርጀሪው ቁስል አለ አይደል? ምልክት አለ። የግማሹ ምንም ጥፍት ያለ የሆነ የግማሹ የሆነ መስመር የሚመስል ነገር ይኖረዋል። እና ዲፕሬሽን ውስጥ ገብታ አንዷ ይሄንን ወይ ድጋሚ ተቆርጠሽ ትሰሪው አለኝ። ይሄን እኮ የሆን ልጅ በመፍጠር ውስጥ ነው። ልጅ በለሱ ስትሰጪ ነው። በቃ እሷ አሁን በጣም በሰውነቷ እንድትሸማቀቅ እንድትይሄ የበታችነት ስሜት እንዲሰማት ተሰምቷት ነው። ይሄን ነገር ምታ እንደዚህ እኮ አለኝ ብላ በጣም ተሸማቀን። አንቺ እኮ ይሄን ይሆን ህይወት በመስጠት ውስጥ ነው ከዚህ ካጣሹ ነገር የበለጠ የተሻለ ነገር ሰጥቶሻል፣ ባለቤትሽ ልጆቹን ዝም ብለ የሚመጣ ነገር አይደለም። ልጅ እና ሴቶቹ በአይምሮ ዝግጅትም ቢቻል ቢቻል ቶሎ ወደ ስራ ትልቁ የጠቀመኝ ነገር እኔ እንደ ሰው በዙሪያ ካለ አዎ አለ ብቻ እንዳትሆን እንዳትደበር ምናምን ጥሩ ነው። ተቀቡ። ለምንድን ነው ወሬ? በስመ አብ ሻኪራን አንድ የሚያስመስላችሁ ምን? አሁን ምን መሰልኩ? ልተኛ ነው ሲጀመር። አሁን ሻምበልን ነው የምትመስይ

ሲኒያ እያለፈ ማለት ነው። አንዱ ከውጭ ነው የመጣውና ምንም ነገር አያውቅም? ከዛ እንትን እንትን እየጠራች መስሎት እንደ ራይድ ፈልጋ መስሎት ማለት ነው ላድርሰሽ ምናምን ነገር ሲላት ቆማ ይቶ ማለት ነው። ከዛ አይ እኔ እዚህ ስራ እየሰራ ቢዝነስ እየሰራው ነው አለችው። ከዛ ላይ የምን ቢዝነስ ነው መስሪው ምናምን ነገር ሲላት፣ አብረን አድረን ከዛ ብር ትከፍለኛለህ አለችው። ከዛ ሄደ ጥባት ሄደና ተመልሶ በቃ ከንክኖ ተመለሰና ቆይ ግን ስንት ብር ነው የምጠይቀው ሲላት፣ 200 ሺህ ብር ትለዋለች ሸሌ ሸኔሸ በሕይወቴ ሁለተኛው ሐዘን እናቴ አራስ ቤት ትታኝ ጨርሼ አራስ ቤትን ጨርሼ ትታኝ ስትሄድ፣ አንደኛ ረጅም ጊዜው ይሄ ሁለት ወር አይነት ቆይታ ከእናቴ ጋር ኑሮን ና አያውቅም ከጠዋት እስከ ማታ ለሁለት ወር ያህል ተገናኝተን አናውቅም እኔና እናቴ እና ጠዋት ስነሳ ቡና ፈልቶ ምናምን ምንም ሳይጎድልብኝ ተዘጋጅቶ፣ ልጄን ከአጠገቤ ወስዳ አጥባ ፀሐይ አሙቀው፣ ጓደኛዬ አለች ተሰብስበው ምናምን በቃ ሰው በጣም አራስ ቤት እኔ ብዙ ሰው ሰው የሚበዛበት እኔ እንደዛው ጠይቃለሁ። ማህበራዊ ህይወቴ ጥሩ ነው። እና ይህም ሁሉ ሰው እንዴት አውቀሽ ነው ግን በዚች አጭር ጊዜ ውስጥ አለች እሷ ስትመጣ ነባር እዛ አካባቢ እንደተወለደ ሰው በጓይ ጓደኛ ጓደኞቹ የእኔ ጓደኞች የስራ ባልደረቦች ብዙ ሰው ይመጣልና፣ ሁለት ወር ቆይታ ኔ ጋር የሄደች ቀን ሁለት ወር ሙሉ ተመሳሳይ ነገር ውስጥ አይደለ፣ ስነሳ አጠገቤ ልጄ ነው ያለው፣ ባህሌም የለም ቤቱ ባዶ ነው ለሶስት ቀን እየዬ፣ ለሶስት ቀን እንዲለልመድ ገና ስትደውል እምባዬ እንዳለቀስኩኝ እንትን ላለ ማለት ድምፄን ቀይሬ ያወራታለሁ። እምባዬ ከፍቶኝ በቃ ከፍቶኝ ሊሆን እስካሁን ይሄን ያህል ጊዜ አብረን ቆይተን ስለማናቅ ነው። ከእናቴ ጋር መልመድ አቃተኝ። እና ግን ወዲያው ደግሞ ወደ ስራ ወጣሁኝ። ወዲያው ወደ ስራ የወጣሁበት ሁኔታ ስለነበረ ይህን ዲፕሬሽን አላውቀውም። ምሳሌ ክላስ ውስጥ አምሳ ተማሪዎች አሉ ቢባል ታኩር ስንተኛ ነው የሚወጣው? ጀረስ አንደኛ ነው የሚወጣው። ቀድሞ መውጣት እዛ ከትምህርት ቤት አምሳ ተማሪ አለና አውቀው አርባ አምስት ነበር የመጣሁት አርባ አምስተኛ ሁለተኛ ክፍል አካባቢ እና ከእዛ አውቀው ፋዘር አንደኛ ቆጣ ሳይክል እገዛልሃለሁ አለ። ከእዛ አርባ ስድስት ወጣ። በደቡብ ክልል አንድ ግለሰብ ልጁን ሊደፍር ያለ ጓደኛውን የመራቢያ አካሉን ቆረጠው ተብሎ በጣም መነጋገሪያ ሆኗል፣ እና ይህ ነገር እውነት ነው እንዴት ነው የሚለውን ለመጠየቅ ነው። በመጀመሪያ ራስዎትን ያስተዋውቁልኝ። እኔ ምክትል ኮማንደር አሸናፊ ሀይል ይባላለሁ። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን የሕዝብ ግንኙነትና ገጽታ ግንባታ ዳይሬክቶሬት ዳይሬክተር ነኝ። ከመግቢያችን እንዳነሳችሁ በዛሬው ዕለት እናንተም እንደተከታተላችሁትና ብዙዎች ሲያዘዋውሩት እንደዋለው እኛም የተዘዋወረውን ምስልም በቪዲዮ የታገዘውንም እንቅስቃሴ ያለበትን ምስል ተመልክተናል። እንዳየንም በወላይታ ዞን አካባቢ ነው ይሄ ወንጀል የተፈጸመው የሚለውን ከዞኑ እንዲሁም ደግሞ በዞኑ ስር ካሉ ወረዳዎች ጋር በመሆን አካባቢውን የመለየት ስራ ለመለየት ጥረት አድርገናል። ነገር ግን በወላይታ ዞን ካሉ ከተማ አስተዳደሮችም ሆኑ ወረዳዎች ውስጥ ይህን አይነት ክስተት እንዳላጋጠመ ሙሉ በሙሉ ማረጋገጥ ችለናል ማለት ነው። እንደታዘባችሁትም በማህበራዊ ድረገጽ ወይም ደግሞ እነዚህ ቲክቶክ እና ፌስቡክ ላይ ሲዘዋወር የነበረው በወላይታ ዞን ውስጥ አስራ አራት ወረዳ የሚባል ቦታ እንደሆነ ነው የሚገልጸው። ያ ቦታ ደግሞ በወላይታ ዞን ውስጥ አስራ አራት ወረዳ የሚባል አካባቢ ጭራሽ በአወቃቀርም በአደረጃጀት የሌለ አካባቢና የፈጠራ ወሬ መሆኑን አረጋግጥን ችለናል። አሁን ከዞኑ ፖሊስ ጋር ይህ ነገር በስፋት ወይም ዛሬያን ወጥቶ ሁሉም ሲቀባበለው ካገኘን በኋላ ነገሩ ለምን ታሰበ? ምን ተፈልጎ ነው? ወላይታ ዞንንስ ለምን ተመረጠ? ለዚህ አሰተኛ መረጃ የሚለውን የማጥራት ስራ ለመስራት የአንድ ይህንን የሚያጣራ የምርመራ ቡድን ተዘጋጅቶ በሁሉም በዞኑ ባሉ አካባቢዎች ላይ ነገሩ ካለን ከሌለም ደግሞ የፈጠራ ወሬት ምንጩ ኬት ነው የሚለውን ነገር የማጥራት ስራ ለመስራት እንቅስቃሴ ተጀምሯል። እንግዲህ ተመልካቾቻችንም እንዳዩት እጅግ በጣም ብዙዎች ተቀባብለውታል። ይሄ ድርጊት አስደንጋጭም ነው። እንግዲህ ኢትዮጵያ ውስጥ ይሆናሉ ተብለው የማይታሰቡ ሁነቶች እየሆኑ ነው። ኢትዮጵያ ለሱዳን 15 ሚሊዮን ዶላር አበደረች። የ76 አመት አሮጊት ልጅ ወለዱ። ያሬር ነጉም አልበሙን አወጣ አልበሙን አወጣ ሚለንን ነበር የጠበቁት። እነዚህና መሰል ሁነቶች እየተከሰቱ ነው። ቀጣይ ደግሞ ምን ልንሆን ነው? ሰላም መርማሪ እንዴት እንደመጣው እንዳትጠይቀኝ ለምን

ለዚህ ነው ህይወትን ማላምና ለዚህ ነው መኖር የሰው ስም ነው። ዝም ብለን አብረን ዝም እንላለን። አይ ብዙ ሴቶችን አናግራለሁ። ከወለዱ በኋላ ሶሻል ሚዲያ ላይ ራሱ እንዲህ አይነት ዲፕሬሽን ምናምን ሲሉኝ እስኪ ስልካችሁን ላኩልኝ፣ አወራቸዋለሁ። ምን ማድረግ ያስደስትሻል? እንዴት ብታደርጊ ጥሩ ነው? ይሄ ከራስህ ከልምድ ተነስተህ ባለሙያ ሆኜ ሳይሆን ሰው ስላወራክ፣ ችግሩን ስላካፈለክ በራሱ ሚቃለው ነገር አለ የሆነ የመፍትሄ ሀሳብም ትሰጠዋለክ እንዲህ ብታረጊ እንዲህ ብታረጊ እመላቸው ነገሮች እና አሁን ለምሳሌ እንዲህ አይነት ቦርጭና እንዲህ አይነት ሰውነት ይዤ እኔ አይደብረኝ፣ መቀበሉ እኔ አይደብረኝ። ይሄ ራሴን ለማጽናናት እምለው ቃል አይደለም። ስትሬች ማርክ አለኝ፣ እንደ ቶፕ ለባሽ ብሆን በስትሬች ማርኬ የሚሄድ አይነት ሰው፣ በጣም ኮራለሁ። ስትሬች ማርኬ እግዚአብሔር የሰጠኝ ጸጋ ካጣሁት ነገር በላይ የተሰጠኝ ልጄ አይገናኝም እንዴ ጡት ማጥባት ጡት የወርድብኛል የምትል ሴት ተፈጥራለች እኮ ጡት ለማን ጡት ለልጅ ነው የተፈጠረው ቀጣዩን ቀጣይ ቀጣዩን ቀጣይ ግን የእናትነት እኮ ማለት አሁን ይኸውልሽ እናትነት ኩራት እኮ ነው ይዘው አይደል የኩራትሽ መታያ ነው እዚህ ጋ እኮ በኦፕራሲዮን የሚወልዱ እናቶች አሉ አይደል ምናምን ይህማለት ማለት በቃ ይህ ትክክለኛው ትሬድ ማርክ፣ ይህ በቃ የእናትነት በቃ ምልክቱ ነው። ፕራውድ ሊደረግ ነው የሚገባው። በነ እኔ ከፕራውድ ከሚያረጉት ውስጥ ነኝ። በደንብ በደንብ አሁን ሰውነቴ መስተካከል የለበትም እያልኩ አይደለም፣ መስተካከል አለበት። መስተካከል ባለበት ሰዓት አስተካክለዋለሁ። ግን ቦርጫ ወጣው፣ ስትሬች ማርክ ወጣብኝ። ስቲል ይሄ ስትሬች ማርክ ለማጥፋት ከሚቀቡት ውስጥ ሁሉ አይደለም። ለእኔ በቃ የምኮራበት ነገር የምር ብዙዎቹን ስመከር እኔ ለማጽናኛ አይደለም። እኔ ቦርጬ ጦቴ ወረደ እንትኔ እንትን ሆነ ምናምን እግዚአብሔር የሰጠኝ ካጣሁት ነገር በላይ ነው የተሰጠኝ። ልጄ የዛ ሁሉ ሳነጻጸረው የሰማይና የምድርን እኔ ፈጣሪ የሰጠኝና ፈጣሪ ይሄ ደግሞ ፕሮሰስ ነው፣ ዝም ብሎ የሚመጣ አንድ ተክል ከማደጉ በፊት መጀመሪያ ያጎነቁላል፣ እንትን ይላል። ዘር ከመስጠቱ በፊት ብዙ ፕሮሰስ አለ። በእናትነት ውስጥ አንደኛው ፕሮሰስ እንደዚህ አይነት የምታካፍላቸው ነገሮች አሉ። ልጅ በመውለድ ውስጥ ወደ ልጅ የምትካፈለው ነገር የዛ ውጤት ነው። የኔ ቦርጭ፣ የኔ ጡትንትማል መውረድ፣ የኔ ስታጠባ በራሱ እኮ ያለው ደስታ አላጠባም የሚል ሰው ዘመንን የሚሉ ሴቶች እዛ ላይ ደርሰዋል። እኔ አፍራለሁ፣ ማጥባት እየቻሉ በማያጠቡ ሴቶች እኔ አፍራለሁ። ከልጅ ጋ ያለክ ስታጠባ አይን አይንህን ነው የሚያይክ ልጅ ሲጠባ፣ አሁን አይን አይኔን ነው የሚያይ። በስመ አብ ነፍሴ ነው የሚጠፋው ልጄ። እንደዛ ለደቂቃ ያችን ስሜት ሉዝ ማድረግ ራሱ አልፈልግም፣ በቃ ያችን አታጅመንት። እያጠባሁኝ ልጄ ቀና ብሎ ቅብስ ብሎት እያየኝ ነው እንትን የሚለው እኔ እንዲህ ብዬ ነው ሁላ ማጠባው ሳጠባ እንኳን የስልክ የመጎርጎር ወይ ምናምን ምናምን እሱ እሱን እንኳን አልፈልግም። ያችን ግንኙነት ከልጄ ጋር ያለኝን ግንኙነት ኢንጆይ ነው ማደርጋት በጣም እግዚአብሔር ይስጥሽ። እውነት ብዙ ነገር ነው ነገርሽን፣ አስቱ በጣም ብዙ ነገር ቅርታ። አሁን የምጠይቅህን ጥያቄ ጥሩ ጥሩ ኦነስት ሆነ ለራስ ታማኝ ሆነ እንድትመልስ ፈልጋለሁ። ምንም ሱስ የለብህም? የምንም ሱስ ተጠቂ አይደለህም። ይሄን ግድ የለም። ይሄ በቴሌቪዥን የሚተላለፍ አይደለም። አሁንም ጠይቅ፣ ግን እንደው በሀቅ መልስ። ለልጅ ለሰው ለነሱ ምንም ሱስ የለብህም። በማይክሮፎን ሱስ የሌለበት ማን አለ እኮ። የካቲት 26 ነበር ጫላ ሀገር አማን ብሎ ከስራ ወደ ቤቱ ያቀናል። ነገር ግን ወደ መጸዳጃ ቤት ሲያቀና ያየውን ነገር ማመን አቃተው። ወዲያውኑ ስልኩን አውጥቶ ወደ አዲስ አበባ ፖሊስ ይደውላል። የወንጀሉን አስከፊነትም በመብራራት ያስረዳል። የአዲስ አበባ ፖሊስም ወንጀሉን ለማጣራት ቦታው ድረስ ይሄዳል።

ደሞ አያፍም። እውነት ቤተሰብ በተሰብ እኮ ጊቭ አፕ ያደርጋል። እያየህ በቲቪ በቃ ተስፋ ቀብረውሃል። በቃ ነው እየመጡ ነው። አንዳንድ ጊዜ ካሜራ ፊት በጣም ውስጡ እንትን ን እንትን ቢያንስ ለአንድ ሳምንት ኮርስ መስጠት ትችላላችሁ። ኤ ኤ ቢ ቢ ሲ ምን ይሆናል አያቁትም። ዋና ዓላማው እያዝናና በተለይ በጠቅላላው እውቀት ግንዛቤ ማስጨበጥ ነው ብቻ። 16 ዓመት የአሜሪካን የምቾት ህይወት ወደ ባህር ዳር ፓርኪንግ ጠባቂነት። ስለዚህ ሰው አስገራሚ ታሪክ ስንሰማ ማማረር አቁመን እጆቻችንን ለምስጋና ወደ ፈጣሪ ማንሳታችን የማይቀር ነው። አንበሳው ይባላል። ላለፉት 16 ዓመታት በአሜሪካን አሌክሳንድሪያ ቨርጂኒያ ውስጥ በሜዳሊያ የተሸለመ ትምህርቱን ተማረ። ትምህርቱ እንደጨረሰም ሰቨን ኢለቨን ውስጥና የተለያዩ ቦታዎች መስራት ጀመረ። እየሰራ በሚያገኘው ገንዘብም ያማረውን በልቶ የወደደውን ጠጥቶ የሚፈልጋቸውን ብራንድ ልብስና ጫማዎች፣ ሽቶዎችን ገዝቶ ቪላ ቤቱን ይቶ መኪናውን ገዝቶ የወጣትነት ህይወቱን በምቾት እያጣጣመ ኑሮውን ቀጠለ። ፍቅረኛውን በጣም ከማፍቀሩ የተነሳም እስከመነቀስ መነቀስ ደርሷታል። የፍቅር አጋሩ ዶክተርና ሞዴል ስለነበረች በተለይ የሞዴሊንግ ስራዋን ለማቅረብ በምትሄድበት ኒውዮርክ፣ ዲሲ እና ሌሎች ከተሞችም የተዘዋወረ ጣፋጭ የፍቅር ጊዜያትን ማሳለፍ ይበልጥ ህይወቱን እንዲያጣጥም አድርጎት ነበር። ፍቅረኛ ሞዴል ነበረች፣ ከአንዴ ሚስ ኢትዮጵያ ተሸልማለች። ዲሲ ውስጥ አንበሰው በጣም ደግ ከመሆኑ የተነሳም እዛው ቨርጂኒያ ውስጥ የሚኖሩ የነበሩትን ጥቁር አሜሪካውያን ሳይቀር በአቅሙ ይረዳቸው ነበር። ኢቲ ቦይስ የተባለው ራስን ለመከላከል የተደራጀው ድብቅ ቡድን መሪ ነበር። አሌክሳንድሪያ ቨርጂኒያ እንዳልኩት፣ ኢቲዊሊያም ምንማ ልጆች ራሳችን ኢቲ ቦይስ ብለን ሰየም። ዲሲ ያሉ ልጆች ኢቲ ማፊያ፣ ሜሪላንድ ያሉ ልጆች ደግሞ ኢቲ ብለድ ብለን ራሳችን ሰየም ማለት ነው። ጥሩ ገቢ ያለው ሥራ የአንድ ቡድን መሪነትና የፍቅር አጋሩ የአንበስን ሕይወት ይበልጥ ጣፋጭ አደረጉለት እንዲህ እንዲህ እያለ ሕይወት ቀጠለና በአንድ የኢትዮጵያ የዘመን መለወጫ ቀን በተፈጠረ አንድ ድንገተኛ ነገር ራሱን ባህር ዳር ውስጥ ጎዳና ላይ ያገኘው የተፈጠረውን ነገር ማመን ቢያቅተው በእጆቹ የነበሩት ነገሮች ሁሉ እንደጉም ሲበተኑበት አለፍ ሲልም ከአሜሪካ ንቅሳት ነው ይዘ የመጣው የሚለው የሰው ምላስ መቋቋም ሲያቅተው አእምሮውን እስከ መታመም ደርሶ ከዛም በሰዎች እርዳታ ወደ ማንነቱ ተመለሰ። ከከፍታ ወደ ዝቅታ መውረዱ ተስፋ ያላስቆረጠው አንበሳው አሁን ከአዲሷ የፍቅር አጋሩ ጋር ትዳር መስርቶ ልጅ ወልዶ መስተንግዶና ፓርኪንግ እየሰራ ቤተሰቡን ያስተዳድራል። በጣም የሚደንቀው ደግሞ እዛው ፓርኪንግ በሚሰራበት ትምህርት ቤት ውስጥ በወር 1600 ብር እየከፈለ ልጁን ያስተምራል። ለመሆኑ አንበስን ከዛ የድሎት ህይወት ድንገት ወዳላሰበው ህይወት የወሰደው አጋጣሚ ምን ይሆን? ሙሉ ታሪኬን በቲፕቲዩብ ተመልከቱ። አንበስ ከዚህ ሁሉ የህይወት ውጣ ውረድ፣ እንግዲህ ህይወት ምን አስተማረች? ትዕግስት ትዕግስት አለመኖሬ በጣም ብዙ ስቃይ አሳይቶኛል። ከሞቀ ህይወቴም ደግሞ አምጦ እዚህ እየኖርኩ ነው። አስደናቂ ታሪኩን በዩትዩብ ቻናላችን በቲፕቲዩብ ይዘንላችሁ መተናል። ፕሮፋይላችን ውስጥ በመግባትና ወደ ዩትዩብ የሚወስደውን በመጫን ወይም ዩትዩብ ላይ ቲፕ ቲዩብ ብላችሁ አስገራሚ ታሪኩን ተጋበዙልን። በዚያው አጋጣሚ የሚነገር ታሪክ ያላችሁና ታሪካችሁን ልታካፍሉን የምትወዱ በዚህ የቴሌግራም አድራሻ መልእክት ያስቀምጡልን። እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች የእነኝህን ይመስላሉ። በቪዲዮቹ ፈታ ዘና እንዳላችሁ እርግጠኛ ነኝ ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ብዬ አመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ እስከ መድረስ እናንተ ውድ የኔ ቤተሰቦች ትናፍቁኛላችሁ ማለት ነው። እስከዛ ጉለ እናንተ ሰላሙን፣ ጤናውን፣ ሀብቱን፣ ዝናውን ሳምንቱ የሰላም የጤና እንዲሆን ላዊች ተመኘሁኝ። በቀጣይ እስከምንገናኝ ድረስ ባባይ